ሊቨርፑል ከማንቸስተር ዩናይትድ እንዲሁም የትላንት ጨዋታዎች መርሃ ግብር ዳሰሳ። ሰላም ሰላም፣ ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ሊቨርፑል ከማንቸስተር ዩናይትድ የሚያደርጉትና ትላንትና አርሰናል የሊጉ መሪ መሆን የቻለበትን ጨዋታ ተመልክተን ወደ እናንተ ልናስቃኛችሁ ወደናል። አብሮነታቸው አይለየን የለየ ላይክ፣ ኮሜንት፣ ሰብስክራይብ እና ሼር በማድረግ የፉትቦል ማዕድ አጋርነታችሁን እንድታሳዩን በአክብሮት እንጠይቃለን። ወደ ቅዳሜ ምሽት እንመለሳለን። ክራቨን ኮቴጅ ላይ ድባቡ ውብ ነበር። ላለፉት ሁለት የውድድር ዘመናት በዚሁ ሜዳ ላይ ነጥብ ጥሎ የዋንጫ ሕልሙን ያጨልመበት አርሰናል የዘንድሮውን የክራቨን ኮቴጅ እርግማን ለመስበር ቁርጥ ውሳኔን አድርገው ወደ ሜዳ ገብቷል። ከጀርባው የአራት ተከታታይ ጨዋታ ድል ሞራልን ሰንቆ በልዩ አናት ላይ ያለውን ስፍራ በሶስት ነጥብ ልዩነት ለማስፋት ወርቃማ ድል ከፊቱ ተዘርግቶለት ነበር ጨዋታው ሲጀመር የብዙዎች ግምት ሚካኤል አርቴታ በመድፈኞቹ ስብስብ ውስጥ ባለው የአማካኝ ክፍል ላይ ለውጥ ያደርጋል የሚል ነበር። ነገር ግን የቡድኑ አምበል ማርቲን ኦዴጋርድ ባለመኖሩ በምትኩ ኢብሬቺ ኤዜን በመተካት የአማካኝ ክፍሉን ለማጠናከር ሞክረዋል። ነገር ግን የሜዳው እውነታ ሌላ ነበር። ባለሜዳዎቹ ፍላሞች ጨዋታውን በበላይነት ጀመሩ። በመጀመሪያዎቹ ደቂቃዎች በአርሰናል የግብ ክልል ላይ ሲፈነጩ ታዩ። በተለይ ሃሪ ዊልሰን እና ተስፈኛው ወጣት ጆሽ ኪንግ የዴቪድ ራያን ግብ በተደጋጋሚ ፈትነዋል። ኪንግ ከሳጥን ውጭ አክርሮ የመታው ኳስ በራያ ድንቅ ጥረት ወደ ውጭ ሲወጣ የክራቨን ኮቴጅ ደጋፊዎች ትንፋሻቸውን ውጠው ነበር። ወደ ጨዋታው ቀስ በቀስ እየገቡ የመጡት መድፈኞቹ በሪካርዶ ካላፊዮሪ አማካኝነት ድንቅ ጎል አስቆጥረው የነበረ ቢሆንም ከጨዋታው ውጭ ኦፍሳይድ በሚል ሳይጸድቅ ቀርቷል። የመጀመሪያው አጋማሽም እንዲሁ በፉክክር ተጠናቀቀ። ከእረፍት መልስ ግን የተመለከትነው አርሰናል ሌላ ነበር። በከፍተኛ የኃይል መጠንና ፍላጎት ወደ ሜዳ የገቡት የአርቴታ ልጆች ፉልሃምን ወደ ራሱ የግብ ክልል መክተት ቻሉ። ጫናው በረታ፣ ፉልሃሞች ለመከላከል ተገደዱ። እናም ያሁሉ ጫና በ58ኛው ደቂቃ ላይ ፍሬ ያፈራ። ቡካዮሳካ ከማዕዘን ያሸማውን ኳስ ተከላካዩ ገብርኤል በግንባሩ ገጭቶ ለትሮሳርድ አሻገረው። በሩቅ ፖስት ላይ አመቺ ቦታ ይዞ ይጠባበቅ የነበረው ሊያንድሮ ትሮሳርድን ኳሷን ከቅርብ ርቀት መረብ ላይ አሳርፋት። አርሰናል አንድ ፉልሃም ዜሮ። ከጎሉ በኋላ መድፈኞቹ ጫናቸውን አላቆሙም ነበር። ቡካዮ ሳካ በፍጹም ቅጣት ምት ክልል ውስጥ ተጠልፎ በመውደቁ አርሰናል ፍጹም ቅጣት ምት ቢያገኝም የቪዲዮ ረዳት ዳኛው ቫር ውሳኔውን ሽሮታል። ይህ ድል አርሰናል ከሶስት ነጥብ በላይ ነው። የዘንድሮ አርሰናል ከቀደሙት ሁለት ዓመታት የተለየ መንፈስ እንዳለው የታየበትም ጭምር ነው። በክረምቱ የተጨመሩት ስምንት አዳዲስ ተጫዋቾች ለአርቴታ ነገሮችን ሲከብዱ የሚጠቀምባቸው ጥራት ያላቸው አማራጮችን ሰጥተውታል። የዚህ ጨዋታ ወሳኝ ልዩነት ግን የአርሰናል በየተዘጋጁ ኳሶች ሴት ፒስ ላይ ያለው አስፈሪ ብቃት ነበር። መድፈኞቹ በዚህ የውድድር ዘመን ብቻ ከተዘጋጁ ኳሶች ሴት ፒስ ስምንት ጎሎችን ያስቆጠሩ ሲሆን፣ ሰባቱ ከማዕዘን የተገኙ ናቸው። አርቴታ ከጨዋታው በኋላ በሰጠው መግለጫ እንደ ፉላም ያሉ በጥልቀት የሚከላከሉ ቡድኖችን ለመስበር በማዕዘን ምት ላይ ልዩ ዝግጅት እንደሚያደርጉ ተናግሯል። ይህ አሃዝ የአጋጣሚ ውጤት አይደለም። ከ2021 22 የውድድር ዘመን ጀምሮ አርሰናል ከማዕዘን ምት 63 ገሎችን ያስቆጠረ ሲሆን በሊጉ ከእሱ ቀጥሎ ያለው ክለብ ያስቆጠረው 47 ብቻ ነው። ምንም እንኳን በሽንፈት ቢወጡም ፉላሞች በተለይ በአንድ ኮከባቸው ብቃት ሊደሰቱ ይችላሉ። የ18 ዓመቱ ጆሽ ኪንግ ወጣቱ ተጫዋች ከእድሜው በማይጠበቅ ብስለት በመጀመሪያው አጋማሽ ሲጫወት ታይቷል። ኳስን አደገኛ ቦታዎች ላይ እየተቀበለ ጥቃቶችን ለመጀመሪያ ያደረገው ጥራት የሚደነቅ ነበር። የአሰልጣኝ ማርኮ ሲልቫን በሽንፈቱ ቢያዝኑ፣ በዚህ ወጣት እድገት እንደሚደሰቱ ግን ጥርጥር የለውም። አርሰናል በሊጉ አናት ላይ ያለውን ቦታ በሶስት ነጥብ ሲያሰፋ የማንቸስተር ሲቲ የሰዓታት መሪነት ማብቅቷል። ሊቨርፑል ከኋላ በአራት ነጥብ እርቀት ላይ ይከተላል። የመድፈኞቹ ዋንጫ ጉዞ ከመቼውም ጊዜ በላይ ተስፋ ስጪ ይመስላል። ሁሉ ተመልካቾች ፉትቦል መዓድ ደረሃ ጨዋታና ቅድመ ጨዋታ ዳሰሳውን ወደ እናንተ እያደረሰ ነው። አሁንም አብሮነታቸው ያለ ላይክ ኮሜንት ሰብስክራይብ እና ሼር ማድረጋችሁን እንዳስረሱ ቀጥሉ። ሊቨርፑል ከማንቸስተር ዩናይትድ የሚያደርጉትን የሳምንቱን ታላቅ ጨዋታ እንመለከታለን። በስምንተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ሊቨርፑል በሜዳው አንፊልድ ሮድ ማንቸስተር ዩናይትድን የሚያስተናግድበት ጨዋታ ይጠበቃል። የሊጉን ዋንጫ በተመሳሳይ ሀያ ጊዜ ማሳካት የቻሉትን ሁለቱም ቡድኖች በሚያገናኛቸው ጨዋታ ወቅታዊ ብቃታቸው ተመጣጣኝ ባይሆን እንኳ በየትኛውም አጋጣሚ እርስ በርስ የሚያደርጉት ጨዋታ ከፍተኛ ትኩረት ያገኛል። 2024/25 የውድድር ዘመን ሊቨርፑል የሊጉን ዋንጫ ለሀያኛ ጊዜ በማሳካት ማንቸስተር ዩናይትድ ለብቻው ይዞት የነበረውን ክብረ ወሰን ማጋራቱ ይታወሳል። ላንክሻየር ደርቢ በእንግሊዝ ፕሪሚየር ሊግ ካሉ ትልልቅ ደርቢዎች መካከል አንዱ ነው። የአምና የሊጉ አሸናፊ ሊቨርፑል ዘንድሮም ለዋንጫው ቅድመ ግምት ከተሰጣቸው የሊጉ ቡድኖች መካከል ይጠቀሳል። በሊጉ ተከታታይ ሁለት ጨዋታዎች የተሸነፈው ሊቨርፑል ወደ አሸናፊነት ለመመለስ የሚያደርገው ፍልሚያ የሚጠበቅ ሲሆን በውድድር ዓመቱ በሊጉ ካደረጋቸው ሰባት ጨዋታዎች በአምስቱ ድል ሲቀና በሁለቱ ደግሞ ተሸንፈዋል። በአሰልጣኝ ሩበን አሞሪም የሚመራው ማንቸስተር ዩናይትድ በውድድር ዓመቱ ብቃት ለማሳየት እየተቸገረ ይገኛል። ቀይ ሰይጣናቹ በውድድር ዘመኑ እስካሁን ካደረጓቸው ሰባት የሊጉ ጨዋታዎች ሶስቱን አሸንፎ በአንዷ አቻ በሶስቱ ደግሞ ተሸንፈዋል። ማንቸስተር ዩናይትድ በሊጉ ተከታታይ ጨዋታን ለማሸነፍ በዛሬው ጨዋታ ብርቱ ፉክክር እንደሚያደርግ ይጠበቃል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት አምስት ጨዋታዎች ሊቨርፑል ሁለቱን ሲያሸንፍ ማንቸስተር ዩናይትድ በአንዱ ድል አድርጎ በሁለቱ ደግሞ አቻ መለየቱ ይታወሳል። በሁለቱ ክለቦች ታሪክ ከፍተኛ የመሸናነፍ ውጤት የተመዘገበው በፈረንጆቹ 223 የውድድር ዓመት ሊቨርፑል ሰባት ለዜሮ እና በ1916 ሰባት ለአንድ 1 በሆነ ውጤት ማንቸስተር ዩናይትድን ያሸነፈበት፣ እንዲሁም በፈረንጆቹ 1928 ማንቸስተር ዩናይትድ ስድስት ለአንድ በሆነ ውጤት ሊቨርፑልን ያሸነፈበት ጨዋታዎች ይጠቀሳሉ። ሊቨርፑል ከማንቸስተር ዩናይትድ በታሪካቸው በሁሉም ውድድሮች ባደረጓቸው ጨዋታዎች ማንቸስተር ዩናይትድን 91 ጊዜ በማሸነፍ የበላይ ሲሆን ሊቨርፑል 82 ጊዜ ድል ሲቀነው 71 ጊዜ አቻ ተለያይተዋል። በሊቨርፑልና ማንቸስተር ዩናይትድ መካከል የሚደረገው ተጠባቂ ጨዋታ ማይክል ኦሊቨር በመሀል ዳኝነት ይመሩታል። የሁለቱ ቡድኖች ተጠባቂ ጨዋታ ምሽት 12 ሰዓት ከ30 ላይ በአንፊልድ ሮድ ይካሄዳል። ከዚህ ተጠባቂ ጨዋታ አስቀድሞ ቀን 10 ሰዓት ላይ ቶትናም ሆትስፐር ካስቶንቪላ ይጫወታሉ። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት አምስት ጨዋታዎች አስቶንቪላ ሶስቱም ሲያሸንፍ ቶተናም ሆስፐር በሁለቱ ድል አድርጓል። የስምንተኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ነገ ምሽት አራት ሰዓት ላይ ዌስትሃም ዩናይትድን ከብሬንትፎርድ በማገናኘት ይጠናቀቃል። አሁን ደግሞ የጨዋታውን ግምትና የአሰልጣኞችን አስተያየት እንዳስሳለን። አብሮነታችሁ በድጋሚ ያለ ሶስቱ የሊግ ጨዋታዎችን ሶስት የሊግ ጨዋታዎችን የተሸነፈው ሊቨርፑል እሁድ ተቀናቃኙ ማንቸስተር ዩናይትድን ያስተናግዳል። ይህ ለአርኔ ስሎት ትልቅ ጨዋታ ነው ያለው የቢቢሲ እግር ኳስ ተንታኝ ክሪስ ሱተን፣ ዩናይትድ በመልሰው ማጥቃት ሊቨርፑልን ለመቅጣት ወደ ሜዳ እንደሚገባ ምንም ጥርጥር የለውም ብለዋል። ይህ የሁለቱ ታላላቅ ቡድኖች ጨዋታ በብዙዎች የሚጠበቅ ነው። ማንቸስተር ከሁለቱ ማን ያሸንፍ ይሆን? ሱተን ይህን ተጠባቂ ጨዋታ ጨምሮ የሳምንቱን የእንግሊዝ ፕሪሚየር ሊግ ገምቷል። ከዚህ ውስጥ የእሁድ ጨዋታዎችን ግምት እናያለን። ቶተናም ከአስቶን ቪላ አስቶን ቪላ አጀማመሩ ጥሩ ባይሆንም ያለፉትን አራት ጨዋታዎች አሸንፏል። እስካሁን ቡድኑ ያለው አቋም ያላሳመነኝ ከመሆኑ አንፃር ይህ ለኡናይ ኤምሬ ቡድን ጥሩ መፈተኛ ነው ሲል ሱተን አመልክቷል። ቶተናም ብዙ ጎሎችን አስቆጥሮ የሚያሸንፍ ቡድን ባይሆንም ቡድኑ ሚዛኑን የጠበቀ ነው ሲልም አመልክቷል። ቶተናም ሁለት ለአንድ እንደሚያሸንፍ ነው ሱተን የገመተው። ሊቨርፑል ከማንቸስተር ዩናይትድ ማንቸስተር ዩናይትድ ብዙ ተስፋ የሚያደርግባቸው ምክንያቶች አሉ። ሊቨርፑል በተከላካይ ክፍል በተለይም በመስመር በኩል ክፍተቶች ስላሉበት ለዩናይትድ ይመቸዋል። የሩበን አሞሪም ቡድን አንፊልድ ላይ አንድ ነገር ሊያገኝ እንደሚችል ይሰማኛል። ነገር ግን አቻ ይውጣሉ ብዬ አልገምትም ሲል ሊቨርፑል ሁለት ለአንድ ዩናይትድ እንደሚያሸንፍ ግምቱን ያስቀመጠው የሰኞ ጨዋታ እናያለን ያለን ዌስታም ከብሬንትፎርድ ዌስታም በሜዳው ብሬንትፎርድ ደግሞ ከሜዳው ውጭ ሶስት ጨዋታዎችን ተሸንፈዋል። ሁለቱም ቡድኖች በመልሰው ማጥቃት መጫወትን ይመርጣሉ። በዚህ ምክንያት በጨዋታው በርካታ እድሎች የሚፈጠሩ አይመስልም ነው ያለው ሱተን። በዚህም ዌስታም አንድ ለዜሮ እንደሚያሸንፍ ግምቱን አስቀምጠዋል። በመጨረሻም የአሰልጣኞች አስተያየት እና የማንቸስተር ዩናይትድን የወደፊት የጨዋታዎች ውሳኔን እናያለን። የማንቸስተር ዩናይትዱ አሰልጣኝ ሮገና ሞሪያም ቡድናቸው ሊቨርፑልን ለማሸነፍ ወደ ሜዳ እንደሚገባ ተናግረዋል። የቱንም ጨዋታ ማሸነፍ እንችላለን ያሉት አሰልጣኙ ሊቨርፑልን እንደምናሸንፍ ካመንን በቀላሉ እናሸንፋለን ያሉት አያይዘውም የተሻለ እየተጫወተ እንደሆነ አውቃለሁ በሁለቱም ሳጥኖች ውስጥ የተሻለ መሆን አለብን ሲሉ ተናግረዋል። ባለፈው አንፊልድ ላይ አቻ ስለተለያዩ በጨዋታ ያነሱት አሰልጣኙ ከጨዋታው በኋላ አዝኜ ነበር። ምክንያቱም የተሻለን ነበረን። የቱንም ቡድን መፎካከር እንደምንችል ለዓለም አሳይተናል ብለዋል። ራትክሊፍ ሶስት አመት እንደሰጠኝ ደጋግሞ ነግሮኛል። ነገር ግን እግር ኳስ በዚህ መንገድ እንደማይሰራ እናውቃለን። በጣም አስፈላጊው ነገር ቀጣዩ ጨዋታ ነው ብለዋል ሩወና በተመሳሳይ የሊቨርፑል ዋና አሰልጣኝ አርነስሎት ቡድናቸው ለደረሰበት ሶስት ተከታታይ ሽንፈት እሁድ ምላሽ እንደሚሰጥ ተናግረዋል። የተጋጣሚ ማንነት ለማወቅ የተጋጣሚው ማንነት ማወቅ ለውጥ ያመጣም ያሉት አርነስሎት የሊቨርፑል ማሊያ ለብሰህ ሶስት ተከታታይ ከተሸነፍክ ምላሽ መስጠት አለበት ሲሉ ነው የተናገሩት። ስለ አይዛክ ያነሱት አሰልጣኙ እሱ አሁን አስፈላጊው የብቃት ደረጃ ላይ ይገኛል ብለዋል። ግቦች እንዲቆጠሩብንና የግብ ድሎች እንዲፈጠሩብን መፍቀድ የለብንም ሲሉ አክለዋል። ብራዚላዊ የሊቨርፑል ግብ ጠባቂ አርነስሎት አሊሰን ቤከር ከእሁዱ የማንቸስተር ጨዋታ ውጭ መሆኑን አንስተዋል። በሌላ በኩል የመሀል ሜዳ ተጫዋቹ ራያን ግራቨንበርች ለጨዋታው ብቁ መሆኑን አሰልጣኙ አረጋግጠዋል። በተጨማሪም ኢብራሂም ኮናቴ ለጨዋታው ዝግጁ መሆኑን የተናገሩት የሊቨርፑል አሰልጣኝ አርኔስሎት ማንቸስተር ዩናይትድ በዚህ ዓመት ያለበት የሊግ ደረጃ በቂው አይደለም በማለትም ተናግረዋል። በእኔ አስተያየት ማንቸስተር ዩናይትድ በዚህ ዓመት ያለበት ደረጃ የተሻለ ይገባዋል ሲሉ ነው የተናገሩት። ስለጨዋታው ያነሱት አርኔስሎት ሁሉንም ጨዋታዎች በጉጉት ተጠብቃለሁ የማንቸስተር ዩናይትድን ጨምሮ ከዚህ በላይ ነው ግን ብለዋል። አክለውም ይሄ በዓለም በርካታ ሰዎች የሚመለከቱት ጨዋታ ነው ሲሉም ተናግረዋል። ከሊጉ መሪ አርሰናል ጋር ያለን የነጥብ ልዩነት መጥፎ አይደለም በማለትም ነው የገለጹት። ሊጉን እየመራ የሚገኘው ክለብ ስልሳ በመቶ የሚሆኑ ጎሎቹን ያስቆጠረው ከቆሞ ኳስ ነው ብለዋል። እኛ ከነሱ በአንድ ነጥብ አንሰን ሁለተኛ ደረጃ ላይ ተቀምጠን ነበር ያሉት፣ አሁን በአራት ነጥብ ማነሳቸው ታውቋል። ጨዋታው እሁድ ምሽት 12 ሰዓት ከ30 ላይ ይደረጋል። የማንቸስተር ዩናይትድን የፕሪሚየር ሊግ ጉዞ የሚወስኑት ጨዋታዎች። የእንግሊዝ ፕሪሚየር ሊግ በዓለም ዋንጫ ማጣሪያ ምክንያት ተቋርጦ ቆይቶ ነበር። ክለቦችም በዚሁ ጨዋታ ምክንያት እረፍት አድርገው ነበር የአሳልፍ ነው። ቅዳሜ ግን ሁሉም ክለቦች ጨዋታቸውን በማድረግ ጀምረዋል። ከእረፍት የሚመለሰው ማንቸስተር ዩናይትድን በአሰልጣኙ ሩበን አሞሪም እየተመራ ወደ ፊት በሊጉ ያለውን እጣፋንት የሚያሳይበትን ጨዋታ ያደርጋል። ቡድኑ ያለውን እድል የሚወስንበት አራት ወሳኝ ጨዋታዎችም ናቸው የሚደረጉት ዩናይትድ ከረፍት በፊት ሰንደርላንድን ሁለት ለዜሮ በማሸነፍ በብሬንትፎርድ ባጋጠመው ከባድ ሽንፈት ሳቢያ በአሞሬም ላይ ተጭኖ የነበረውን ግፊት ማቅለል ችሉ ነበር። ይህ ድል የአሞሬምን ቡድን ወደ አስረኛ ደረጃ ላይ ቢያሳድገውም አሰልጣኙ ወደ ክለቡ ከተቀላቀለ ካለፈው አመት ጀምሮም 34 የፕሪሚየር ሊግ ጨዋታዎች ማሸነፍ የቻለው አስሩን ነው። በዚህም አሰልጣኙ ላይ ጫና እንዳልተላቀቀ አመላካች ነው። የክለቡ አክሲዮን ተጋሪ ሰርጂ ምራትክሪፍ ለአሞሬም ድጋፍ ቢሰጡም ቡድኑ ባለፈው ውድድር አመት ካገኘው 15ኛ ደረጃ በተሻለ ከፍ ማድረግ ኃላፊነት ግን አሁንም ያሰልጣኙ ነው። ዩናይትድ እስካሁን ተከታታይ ሁለት የሊግ ድሎችን ማስመዝገብ አለመቻሉም ለአሰልጣኙ ሌላ ራስ ምታት ሆኗል። ዩናይትድ እሁድ አንፊልድ ላይ ከጠንካራዎቹ ሊቨርፑል ጋር በሚያደርገው ጨዋታ ፈተናውን ሲጀምር፣ ብራይተንን በሜዳው ኖቲንጋም ፎረስትን እና ቶተናምን ደግሞ ከሜዳው ውጭ በማግኘት የሚያደርጋቸው ጨዋታዎች በሊጉ ወደፊት ለመስፈንጠር ወሳኝ ሆነው ተገኝተዋል። እነዚህ ጨዋታዎች ክለቡን በሊጉ ወደፊት ለመግፋት ትልቅ እድል ቢሆኑም ባለፉት ሁለት የውድድር ዓመታት በተመሳሳይ ሽንፈት እንደገጠመው ታሪኩ ያሳያል ለማድረግ ተመልካቾች ማንቸስተር ዩናይትድ ከሊቨርፑል የሚያደርጉትን የሳምንቱን ተጠባቂ ጨዋታና አርሰናል የሊጉ መሪ የሆነበትን ጨዋታ አስመልክቶ ወደ እናንተ የደረስንበት ዳሰሳ ይህን ይመስላል። ከሌሎች የፉትቦል ማዕድ ዝግጅቶች ጋብራችሁን ቆዩ። ላይክ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ። ሰላም።